መጀመሪያ ውሃ ጠጭ። እኔ ላስረዳሽ ምክንያቱም እኔ ላስረዳሽ ልትረጂ ተፈለግሽ የሰማሽ ነው። መጀመሪያ ትንፋሽሽ ወደ ራስሽ ሰጅና ተረጋጊ። እዝጋ አይታችሁታል አይደለ? ዛሬ የመጣው ቪዲዮ ማለት ነው። ዝንተና ስለ ዜድ ማውራት ተፈለጋችሁ ዜድን እሱም ሆነ እሷም ቦታ አይሰጧቸውም አይሰጧትም። ያኔ ማለት ይሄ እሷን አውልቀው ጥለዋታል። እሱም ብሎክ አድርጓታል፣ እሷም ብሎክ አድርጋታል። ምክንያቱም ለሁለታቸውም እንደማታስፈልግ እርግጠኛ ናቸው እነሱ ማለት ነው። መጀመሪያ ደግሞ ይሄን ነገር ያደረገችው መታ ይቅርታ ጠየቀች። ይቅርታ አይደለም የጠየቀችው ለተደረገው ነገር ኦዲየንስንም፣ እሷም እልክ ይዟት ያን ነገር ማድረጓት ትክክል አይደለም። እየሆነ የነበረው ትክክል አይደለም። ያንን ነገር ያኔ ለህዝቡ አስረድታ እንዲያውም የሆነው ነገር ሁሉ ቪዲዮ ራሱ መደለት እንዲያለበት እንደተሰማት ነው ያደረገችው። ሁለተኛ ደግሞ እዚህ ጋ እሱን አይደለም መታይ ይቅርታ እንታረቃ፣ አንዴ ላይ ነው አይደለም ያለችው እዚህ ጋ። ምክንያቱም ይሄንን ካለች ከዚህ ጋ እሷ ጠላት ነን የሚሉት ሰዎች ይደሰታሉ። ሁለተኛ ደግሞ ሁሉም ነገር ያኔ ክብሯን እንዲያስጠላት አልፈለገችም ያደረገችው ነገር እሱ ጋር ያለውን ነገር በራሱ መንገድ እንዲያመጣው። እሺ ዛሬ ምን ተማራችሁ? እንትና አሁን አብረሽ ወደ እነሱ ቪዲዮ ልግባላችሁና በመሀል ቆርጬ። ቪዲዮ ሊሰሩ ካሜራ ይዘዋል፣ ግን መሀል ላይ ወርቋል። እሱ እኔ አሁን ነው ተቆርጦ መቶ ያገኘሁት። ግን ምን አብረሽ ምን አድርጓል? ሩታ ዘንድ ያለውን ቦታ ማወቅ ስለሚፈልግ ጠብቁኛ አንዴ

አክሽን ተጠቅሟል እሱ ማለት ነው ነገ ታያላችሁ ይሄ ነገር ባይሆን እሷ ግን እንዴት እንደሆነች አይታችኋታል ሩሃ በአፍንጫዋ ልትወጣ ነው የተነሳች እሱ ዝ እንደዛ ሆኖ ስታየ እሱ ምን አገኘ እዛ ጋር አሁንም ከልቧ እንዲያልቆረጠች ና እልክ እንደሆነ ገብቷታል የዛሬውም ነገር ደግሞ ከተረዳችሁ ነገር ሌላ ቀን ነው እዚህ ጋ መከፋፈል መነጣጠል የሆነ ብዙ ብለዋችኋል እነሱ እዚህ ላይ እኔ ለእናንተን ለማጥናናት ያህል ነው ማብራሪያ ሰጣችሁ እነሱን ብዙ እነሱ እልክ ገብተው፣ ኦዲየንሱም ደግሞ በቻለው አቅም ሄዷል። የቻሉትን ነገር አድርገዋል። ያልተደረገ ነገር የለም። ቪዲዮ ቫይራል የወጣ ከሰላሳ ሺህ ፎሎወር በላይ የያዘ ህዝብ፣ ቤተሰብ እየዘቀዘቀ ሙቷል ብሎ እንትን እያለ ይሄንን ህዝብ እነሱ እልህ ተያይዘው ወይም የሆነ ነገር እያደረጉ ህዝቡን እንዲያላስተካከለችው አይተዋል። ኦኬ፣ በመለያየት የሚደሰተውን ነው አንድ ላይ በመሆን የሚደሰተውን ህዝብ ለማየት ዛሬ ይሄንን ቪዲዮ ሰርታለች። እሷ ማለት ነው። ይሄን ቪዲዮ ስትሰራ እንትኑ እዚህም ያለውን ኦዲንስ ስትከተል፣ እዛም ደግሞ ያለውን እልከኝነት ስትከተል ለውጥ እንዳልመጣ አይተዋለች። ምንም ይሁን ምንም ይሄንን ቪዲዮ ስትሰራው ሌላው ተለያዩ ብሎ ዛሬ የሚደሰት ሰው ሊኖር ይችላል። ግን ላ እሷ ሌላ እርምጃ እስካልወሰደች ድረስ እሷ ዝም ስላወራች ብቻ ምንም የሚመጣ ነገር የሚለያዩበት ነገር የለም። ግን እዛ ጋ ድራማ ሲሰሩ እሱ ጋራ ተግባራዊ ነገር ነበረ፣ እሱ ጋር የተተገበረ ነገር አለ። ስለዛ ነገር ማብራሪያ ትፈልጋለች። ማንኛችንም ሴቶች ብንሆን ያንን ነገር ሁላችንም ላይ ቢደርስ ያን ዛሬ የሚፍታህ ቤት ያኛው ልጅ ሲሰራ ምን ብሏችኋል መሰላችሁ፣ እኔና እሷ ምን ያደረግነው ነገር አለ? ምንም አላደረጉ። ምክንያቱም እሱ የመጣው የታዘዘበትን ስራ ነው እንጂ የሰራው ምንም አላደረጉም። እዛኛው ጋር ግን የሆኑ አንዳንድ ነገሮች እኛ ሴቶች ልጆች መቀበል ማንል ችላቸው ተግባራዊ ነገሮች አሉ። እዛ ጋር ያለውን ነገር በደንብ ለራሱ እንዲያውም እኔ እኮ አንድ ፕራንክ ነው የሰራሁት ይሄ ሁሉ ነገር እዚ ሊያደርሰን አይችልም ሲላት፣ ያንን ተወውና ሁለተኛ የተደገመውን ጥፋት ዛሬ ምንም ማብራሪያም አልፈልግም፣ ምንም ልትለኝም አልፈልግም ብለዋል። ከብዷታል። እዛ ጋር ያለው ማብራሪያ እሱ መጥቶ በራሱ ነገሩን እንዲገልጽ ኦዲየንሱ ደግሞ በመላየት የሚያምን ኦዲንስ በስነ ስርዓት መማ እንዲማርበት ነው ይሄን ነገር የተደረገው እንጂ ዛሬ እነሱ ይሄን ነገር ስላደረጉ ይለያያሉ ወይም ማልቀስ የሚባል ነገር ነው። እንትን ውብዬ ስንት ነገር ነው ያደረገችው ናይ ስንት ነው የተላበሱት? ይቅርታ እንኳን የይቅርታ ቪዲዮ እንኳን እየተባለ አራት ቪዲዮ ተሶስት ቪዲዮ በላይ ተለቋል። እኔ ባለከታተልም ቲክታክ ላይ እየተቆረጠ አይቼዋለሁ። ይሄ ነገር የተደረገው ይሄን ነገር እያደረገችው ልንገርሽ፣ ቡርኬን በደግ ስትይዘው እንትኑ እዚህም ኦዲንሱ ጋር ያለው ነገር ሰፋ፣ እነሱም ጋር ያለው ነገር ሰፋ፣ ለበተዘብራዙ የሚያስጠላ ነገር ሆነ። ይሄንን ነገር ከዚህ ነገር በቃ ለቅቄህ ለህር ነው ስትለው እሱ ያለውን ነገር ግልጥ አጓምጥቶ ኦዲንስ ፊትም እሷ ዘንድም ይናገራል። እሷም ደግሞ መመለስ ካለባት ያ ነገር ካሳመናት ትመለሳለች። አለያን ደግሞ ወደ መላ መፍታት። ምክንያቱም ሴት ልጅ መለኛ ናት ይባላል። ዛሬ አይ አንድ ላይ እንሁን ብላ እንደ እስከ ዛሬው አይደለም የለመነችው ግን መውሰድ ያለባትን ነገር እርምጃ ወስዲያ ግልጽ የሆነ ለሚሆንላት ነገር ግልጽ ታደርጋለች፣ ያንን ነገር ከዛ በኋላ ሰላማቸውን ይፈጥራሉ እንጂ ሌላ ምንም ይመጣል። ዛሬ ግን እነዛ መለያየትን የምትፈልጉ ሰዎች ዛሬ ኬት እየቆረሳችሁ ብሉ ይሻላችኋል። ግን ይሄ ነገር ሪል ይሆናል ብላችሁ እንዲያታምኑ እውነት መቼም እንዲያታምኑ አይሆንም። ምክንያቱም እንደዛ አይነት ስሜት ያለው ሰው እንደዛ አይነት አይታችሁታ ላይ የመጨረሻውን የቪዲዮ እንደዛ አይነት ሁኔታ ላይ ያለ ሰው እኛ በተለያየ እንኳ ብለው ካሜራ ፊት ባይመጡ እነሱ በሬል ህይወታቸው እንደማይለያዩ ነው ዛሬ ያመንኩት ማለት ነው። እኛ ዘንድ እንኳን ለኦዲየንስ እንኳን ባይመጡ ለራሳቸው ልባቸው ላይ ያለውን ነገር ፊታቸው ላይ አንብባችሁታል። እና ተረጋጉ። ለቅሶ የሚባል ነገር አታልቅሱ፣ ደስ አይልም። ሲጀመር ለቅሶ ማልቀስ ዱ አድርጉ። ነገሮችም ላይ ወርደው ሰላም ተስፋማሳታውና ል ተስፋማ አለው ግን በቃ እ ሰላም አለይኩም ልንገርሽ፣ መሸ ማይለዩግን ኦዲየንሱን ልክ ማስገባት ትፈልጋለች። አ ንንም ይሄንን በቃ ተብራርቶ ሁሉንም ነገር ስልካቸው አሁንም እንደማመጥ ኦዲንሶቹ የተከፉ ኦዲንስ አሉ፣ ባለጌ ባለጌ ኦዲንስ አሉ፣ አሁንም ቡርኬ ወገኑ የሚናገሩ ኦዲንስ አሉ። አይሚን ይሄን ነገር አትፈልግም ልጆቹ ማለት ነው። ስድብ አይፈልጉም። እናት አባት እህት ወንድም የሚሰድብ ኦዲንስ አላህም አይስጠኝም አልያውም እነሱ ልጆቹ የሚለያዩ ነገር አሁን ዛሬ ምንም የሚለያዩ እንዳይመስላችሁ ደስ እንዳይላችሁ፣ እነሱ ነገም ዛሬም ሆነም አይለያዩም። ግን ኦዲንሶች መስላችሁ የእነሱ ጠላት ናችሁ። ኦዲንስ ወዳጅ መስላችሁ የእነሱ ማለት የሚፈልጉ ናችሁ። እናንተ አላህን ፍሩ፣ ፈጣሪያችሁን፣ ክርስቲያን ከሆናችሁ በፈጣሪያችሁን ፍሩ፣ ሙስሊም ከሆናችሁ በአላህ የሆንባችሁ፣ እናት አባት፣ ወንድም፣ እህት እንደዚህ አታርጉ። ኦዲንስን አይቶ አይደለም አይሚና ብሩክ የተፈቃቀሩት። እነሱ በቃ የአንድ ቀን እህል ውሃቸው ነው ያገናኛቸው። እኛ እንደዚህ የሆንን በሰው ሀገር በአንዳንድ ኦዲንስ የመጣ እኛ ይሄ ያለቀስ ነው። እንባ ለእናንተ ነው የሚደርሰው። ክፉ የሚያስ ክፉ የሚሰራ ክፉ በሰው ልጅ እድገቱ ማይፈልግ ሰው እናንተ ኦዲንስ ተብላችሁ እያንዳንዳችሁ ቤት ሁሉም ኦዲንስ አይሆን በጥቂቱ ነው። እነሱም ብለዋል በጥቂቱ ነው ብለዋል። እናንተ አላህን ፍሩ አላህን ፍሩ ለእናንተ ነው ይሄ ትምህርት ዛሬ የተሰጠ ለማን ለሁሉም ነው እነሱ ወዳጅም ጠላት አውቀዋል ግን ተለያይተው ነገም ዛሬም ሆነ አይመጡም ነገ ደግሞ ይሻላል ጥሩ ነገር ይዘውልን እንደሚመጡ ተስፋ አደርጋለሁ ስላዳመጣችሁ እናላ ይስጣችሁ እኔ ልወርድ ነው እህቴዋ ዛፍና ግቡናውት ምን ብላ ሸር እንዲያረገችላቸው ምክንያቱም ቲክታክ ላይ የሚሆን ዩቱብ ላይ መሰጊያዴ ለውጥ እንዲያላመጣ መሰዲያዴ ይበቃናል ብላ ነው ያለችው። መሰዲያዴ በሚባል ነገር አዎ መሰዲያዴ በሚባል ነገር ዛሬ ልቀራችሁ። ሩታና አብሬሽ በፈጠሩት ነገር ማለት ነው። አብሬሽና ሩት ዩቲዩብ ገብታችሁውና ማለት ነው። አብሬሽ ማለት ነው ውጣልኝ ብሎ አሁን ውጣልኝ ብሎ ካለው ልጅ ሲገፈትረው ጭንቅላቱ ብረት ምታው ወንበሪምታው አልታወቀም። አሁን ነብሱም ታቷል። አሁን አፍንትን ሄዱ ሆስፒታል ወሰዱት። ለምንእንዲ ተሳሳች ሪል መስሎሽ፣ እንዳይመስልሽ ሪል። ምክንያቱም አብርሽ ያን ነገር ያደረገው ሩታ ዘንድ ያለውን ቦታ ሂድልኝ፣ አልፈልግህም ሂድልኝ ስላለችው ሩታ ዘንድ ያለውን ቦታ ለማወቅ ነው እንጂ ወርቅ አጠገቡ እሷ ስታገኘው ምን ሊሰማት ይችላል የሚለውን ለማግኘት እንጂ ሪል አይደለም። አላመለኝም ወንበር የሆነ መታ መሰለኝ። አይ አይ፣ ወንበ የሆነ ጠረጴዛም ደግሞ ፍለፊት አለ፣ ጠረጴዛም ደግሞ ወንበር ነው ጠረጴዛ መታ፣ ብረት ጠረጴዛ አለ፣ ያ በረዶ የሚመስለው አለመታውም፣ አልመታውም፣ አልተጣሉም። ታይ ይሁንልን። እኛ ማናቸው ማናቸው፣ የጋሼ የጋሼ ልጆች ብሩኬ፣ ማናቸውም የእነሱ መጥፋቸው አያሳየን ነው። አሁንም እኔ እኮ ሀይሚና ብሩኬ ሀይሚና ብሩኬ መቼም አይለያዩም፣ ይሻላ። ምንድን ያለችው ከዚህም በኋላ ልንገናኝ እንችላለን እኮ ብላለች። ምን ነው መቼ ነው የሚለያዩት? አይለያዩም፣ ይሻላ፣ አይለያዩ ይሻላ

ነገሮች ደግሞ እሱ ሁሉንም ነገር ያስረዳታል። ሁሉም ነገር ይስተካከላል። የማይስተካከል ነገሮች እናንተ ተረጋጉ። ማቀፍ ያለባቸው ነው ያላቸው ተሰው ሀገር ነው። አዎ፣ ማንንም አይደርስልንም። የሆነ ነገር ብንሆን ማንም አይደርስልንም። ተናግራለች እኮ ኃይም እየተሰማችሁት እህ የሆነ እዚህ የሆነ ነገር ብሆን እኔን የሚወዱ ብዙ ሰዎች አሉ። በእኔ ዙሪያ የሚጠሩ ቢኖሩም የሚወዱ ደግሞ እጥፍ ብዙ አሉ። እነሱ ይደርሱልኛል። እናንተ ግን ማን ይደርስላቸኋል? በሰው ሀገር አይዞህ አለችው። ማለት የሆነ ነገር ብሆን ይደርስልኝ ብሩክ ነው። ብሩክ የሆነ ነገር ቢሆን የምደርስለት እኔ ነው አለችው። የሰው ንግግር ምን ያህል ልብ እንደሚሰብር ማለት ነው። የተናገርኩት ምን ያህል ወላሂ እኔ ባራ ጀግና ልጅ ናት። ጀግና ወላሂ የልጅ ጀግና አስተሳሰባቸው እኮ ነው። እኛ በእናታ ምገናኝ እሱ ራሱ ዛሬ ራሱ እዝብሆነ የመጣው እሱ ራሱ ታያችሁት። እንደት ላንት ነው ግል የለም ንብል መውደድና ማፍቀር ይለያያል ብለሻል። እናንተና እኛን የምታፈቅሮ ከሆነ ሙሉ ሙሉ ፍቅርም አሳዩን። ይሄንን ነው የምንላችሁ። ማለት ምን እንደምል አላቅም። ዛሬ አውሬ ብትሉኝ ራሱ ግራ እየገባኝ ነው በጣም ምክንያቱም ሁለት አይነት ሀሳብ ሆኜ ነው የገባሁት። አሁን በጣም ሼር ሲደረግልኝ አይሻ ሀያ ጊዜ ሼር አድርጋልኛለች ከሚገርመው እና በጣም እን እንጃ አላቅም። ታችም ቁጭ ብላችሁ እኛ ትክክል አዎ ነው እያላችሁ፣ ከላይም ያላችሁት እንደዚህ አይደለም። እየተጣላን እየታረቅን፣ ሁሉ ነገር እየተመላለስን እዚህ ደረጃ ላይ ደርሰናል። መጀመሪያ ክብሩን እግዚአብሔር ይውሰድ፣ ድንግል ማርያም ክብሯን ትውሰድ። እኔ እኔ ምን እንደምል አላውቅም። በጣም ነው የምናመሰግነታችን ቁጭ ብላችሁ ለሰጣችሁን። ግን እናትን እነሱን ስዘቀዝቁ የነበራችሁ ልቦና ይስጣችሁ። ግን ማለት መዋረድ እንዳለ ውላ እንድታቁ እንፈልጋለን። እኔ እንጃ፣ በቃ በጣም ትልቅ መዋረድ ነው የመጣባችሁ ከሚገባው በላይ እናንተ ደግሞ ልትለያዩአቸው አትችሉም። ይለያያሉ ብላችሁም አሁን የመጨረሻ ነው ብላ ስለሄደች ይለያያሉ ይለያያሉ ብላችሁ እንዳሰጉ። ምክንያቱም ተስፋ እየቆረጥን አሁን ተስፋ ሰጡን። አሁንም ደግሞ እንለምናቸው አለን ከሚገባው በላይ ወደ መውደድና ማፍቀር ይለያል ብለሻል ሃይሜዬ። ማፍቀር ካለ እናንተም ከልባችሁኛ የምታፈቅሩ ከሆነ ቁጭ ብላችሁ ተነጋገሩበት። በቃ አሁን ወደ ራሳችሁ ተመልሳቸዋል። አሁን በስትክክል ወደ ራሳችሁ ተመልሳቸዋል። ስሚኝ እያለሽ ነው። የኔ ቆንጆ እህት በቃ አሁን ሴትነት እንዲህ ነው፣ መለስ በይ ብለንሽ ነበረ የኛን አንደበት ሰምተሽ ደግሞ መለስ ብለሽ መተሻልና ቁጭ ብላችሁ ልንገርሽ እያለ ነው። አዳምጩ ነገሮቻችሁን ፍቱ። እሱ ጋም ያለውን ነገር አዳምጪ፣ አንቺ ጋም ያለውን ነገር አዳምጪ፣ እና ያለውን ነገር ፍቱ። ብሩክዬ ደግሞ የኛ ወንድም እንኳን ደስ ያለው ለመቶ ሀምሳ ስለገባ አሁን አንተ ነህ በቃ። ሚናውን የምትጫወተው አንተ ነህ። የትርቁን ነገር የምትጫወተው አንተ ነህ። የምታደርገውን በክብር ሴት ልጅ በቃ የምትወደውን ነገር ታቃለ። እንዲ አርግላት፣ እንደዚህ አርግላት አንልም። ልቦና ልቦና ከፈቀደውን ያደረግከው ሁሉ አድርግና ጎንበስ ብለህ አሁን ይቅርታ ጠይቅ በቃ። ምክንያቱም የትም ልቦ አንተ ጋር ነህ፣ ሁሉ ነገር አንተ ጋር እንደሆነ ዛሬ አሳይታለች። በእርግጠኝነት አውቀኳል ብዬ አስባለሁ። አንተ እሷ ጋነ ያለኸውና መለስ በልና ዝቅ በልና አሁን በቃ ይሄ ክብር እልህ የሚባለውን ነገር እተውትና እልህንም ክብርንም ትታችሁት አሁን መጥታችኋል ወደፊት ተጋፍጣችኋል እና የአንተ ዝቅታ ነው የሚያስፈልገው እና አሁን ዝቅ በልና ሴት ልጅ በስጦታ ትሸነፋለች እና ዝቅ ብለ በርከክ ብለ ነገሮችን አስተካክለ እንደምት መጣ። ባለሙሉ ተስፋ ነን። እኛ ትለያ ያላችሁ ብለን መቼም ተስፋ አንቆርጥም። እስካሁንም ያለፍናቸውን ነገሮች ዳገቱንም፣ ቁልቁለቱንም ሁሉም ነገር ከእናንተ ጋር ታግለን መተናል። እችም ፍንጭ ደግሞ አሳይታችሁናል እና ትለያ ያላችሁ ብለን መቼም መቼም አናስብም። ድንገት በሱ በኩልም የምትመጣዋን በእኔም በኩል የሚመጣውን ስላለች ታችም ያላችሁ አትደናበሩ። መቼም መለያየት የለም። መቼ የማይለያዩ ወይ በነገ ውለት ወይንም በቀጣዩ ቀን ነገሮች ተስተካክሎ ይመጣሉ ብለን ተስፋ አለን። በእግዚአብሔር ተስፋ አንቆርጥም። በድንግል ማርያም ተስፋ አንቆርጥም። ዝቅ ብለን ነገሮችን አስተካክለን እንደምትመጣ ብሩኬ እርግጠኛ ነኝ። አሁን መታለች ደፍራ፣ በቃ አሁን ሴትነቷን አክብራ ሴትነቷን ደፍራ ወጥታ መታለች እና ከዚህ በላይ ክብር የለምና ክብር አሳይታለች። ለእሷም አሁን ክብር አሳያትና ዝቅ ብለህ ነገሮችህን አስተካክል። ድንግል ማርያም በመሀላችሁ ትግባ። እንጃ የአመቷ የሰኔ ድንግል ማርያም ግን ስራሽን ሰርተሻል። አንቺ ክብር ውሰጂ። ሌላ ምንም አይደለም። ድንግል ማርያም መሀላችሁ ትግባ። እግዚአብሔር አምላክ ልቦናችሁ መልሷል። አሁንም እስከ መጨረሻው መልሶ አስተካክላችሁ፣ ሁሉ ነገር አስተካክላችሁ ወደ እኛ እንድትቀርቡ እንላለን። አሁንም መማፀናችንን አንተውም። የሚያወራ ሰው ካለ ያውራና ድጋሚ ደግሞ እንደ ሽምግልና ምን እንሄዳለን። ዛሬ አይቀርም በቃ ይሄን ነገር አሳይተውን አሁንም አንፋታችሁም ና ስላሳየነው ነው መዳከም አልደከምንም። ያው የትላንትናው ቪዲዮ ትንሽ ስላስደበረን የትላንትና ወዲያው ቪዲዮ ትንሽ ስላስደበረን ሀይምዬን ብለሻል፣ ባጠፋሁት እያልሽ ነበርና ይሄ ስላስደበረን ነው ዝም ያልነው። እኛ ምንም ተስፋ ምንቆርጥ ሰዎች አይደለንም። ከእግዚአብሔር ጋር ተስፋ ማንቆርጥምና እግዚአብሔር ይርዳል። የምታወሩ ልጆች ካላችሁ ማውራት ትችላላችሁ። ከስር በሆናችሁ እስካሁን ስደግፉን የነበራችሁ በርቱ እያላችሁ እንጃ በጣም አመሰግናለሁ። እመቤቴን በጣም ነው ማመሰግነው፣ ከስር ያላችሁ። እኔ አጭር መልዕክት ነው የምናገረው፣ እሱንም የምናገረው ሌላ ነገር ብዙ ነገር አልናገርም፣ ምክንያቱም ያው እኛ የምንተዋወቀው እንተዋወቃለን ከታች አሉት የሚያዳምጡንም በጣም እጅግ እናመሰግናለን። ሚሚዬንም ቤትሽን ከፍተሽ መብቱን ስለሰጠሽን እጅግ አድርገን እናመሰግናለን። በመቀጠል ደግሞ ገስት ላይ ያላችሁት ሁላችሁም እምታውቁኝ እማቃችሁ የምንጫወተው የምንግባባው በሙሉ በጣም በጣም በጣም አመሰግናለሁ። እጅግ አርጌ ወዳቸኋለሁ። እናንተን የመሰለ ልጆች ጋር ተቀላቅለን ሀሳባችንን እየተሰጣጣን ቁም ነገር ስናወራም ቀልድም ስናወራም ይሄ ነው በዝ ነው እያልን ስንወያይም ለነበረ ሁሉ እጅግ አመሰግናለሁ። ሁሌም ወደፊት ደግሞ እንደምናሸነፍ ባለሙሉ ተስፋ ነኝ። የእውነት እኔ እንጃ እኔ በጣም ደስ ሲለኝ ሳቄ ነው የሚመጣው። መናገር ሁሉ አልችልም። ስለዚህ አመሰግናለሁ፣ እወዳችኋለሁ ለማለት ያህል ነው። ብዙም አላወራም፣ ትረዱኛላችሁ ብዬ አስባለሁኝ። የደስታ ቀን ነው ዛሬ። በምንም በቃ ደስ ብሎኛል። አላውቅም፣ አውሩ። አመሰግናለሁ ለማለት ያህል ነው። በቃ እኔ አላውቅም። በጣም ስደሰት መናገር ነው የሚያቅተኝና እወዳችኋለሁ። አታውቂኝም። አመሰግናለሁ። በጣም ቢዚ ነው ከታችም ከላይም ያላችሁ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በደስታ ሞተሞላፍ ልቤ እንዳለ እንባ እያመጣኝ ነው። በጣም በጣም ከታች ሆናችሁ እስከ ዛሬ ሳይሰለቻችሁ ታች ሆናችሁ ኮመንት የምትጽፉ እያበረታታችሁ፣ እናንተ ከታች ኮመንት ስትጽፉ እኛም እንበረታት ነበር። በተለይ አንድ ላይ ሆነን ስንከፋም ስንሳሳተም እዚህ ጋር ቁጭ ብለን ተረራታ ሁሉም ነገር እኔ እየተንተባበብኝ ነው። ሁሉም ነገር በደስታ ማለት ነው እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንድ ቀን ሰው እዚህ ጋር ሳይቀያየም እዛው ትቶ ሁሉንም ነገር ይቅርታ ተጠያይቆ ወደ ሌላ ነገር ይገባበታል። እሱ እዚህ ጋር በጣም እናንተን ስላገኘሁት እናንተን ስለተዋወቅኩት በጣም ደስተኛ ነኝ። አንደኛ ላይ በሀይሚና በብሩኬ ምክንያት ነው እዚህ ጋር እየተገናኘን ሁላችንም። እግዚአብሔር ክብሩ ይስፋ። እነሱንም ደግሞ መድኃኔዓለም መሀላችሁ ገብቶ በደስታችሁ ወደ ቦታችሁ ይመልስልን። እኔ ደስ እንዳለ ያለኝን ነገር ሁለቱም በተረጋጋ ማንም ሰው መሀላችሁ ሳይገባ ስለ ጥሩ ኦዲየንስና እና ለሚሳደቡትን በስነ ስርዓት ተቀባብሎ ስለ አወሩ አብራርቶ ምንም መሀላቸው ሳይንጫጩ ቀስ ቀስ ብሎ ይሄንን ነበረ እየፈለገ ነው የነበረው እሱን አብራርቶ ለወዳጅም ለጠላትም ስለተነጋገሩ በጣም ደስ ብሎኛል። ምክንያቱም እዚህ ቦታ ላይ ሰውን ለመለያየት ምንም የምናገኝበት ነገር የለም። ሰው ይጣላል፣ ይታረቃል። አያችሁ፣ የእግዚአብሔር ስራ። እግዚአብሔርን ያጣመረ ሁል ጊዜ የምናወራና እዚህ ጋር ብዙ ነገራቶችን የምንነቅ ነበር ና አራችን፣ ሴትዮዋ እኔ ብዙ ማውራት አልችልም። ስለዚህ በእግዚአብሔር ስራ መሀል ውስጥ መግባት፣ በአይናችን ያላየኑ ነገር ውስጥ ገብተን ማውራት፣ አንዱን መጣል አንዱን ከፍ ለማድረግ ዋጋ እንደማይከፍል ከነዚህ ቪዲዮ ላይ ተማሩ። እግዚአብሔር ነው የምላቸው። እነሱን ታያችሁ፣ ችግር የለውም አጠገባችሁ ብላለች። አይሚ ማለት ነው፣ ሀይሚ ያለችበት ቦታ ብሩኬ ያለበት ቦታ እኛ የለንም። እነሱ ናቸው እርሰ በእርሳቸው የሚደራረሱት። ለአይሚ እኛ የምንጠቅሞ እንዳይመስላችሁ ብሩኬ ነው የሚጠቅሙ እዚህ ቦታ ላይ ብሩኬም እንደዛው ትምህርት ይጠቅሙ ጎን ለጎን አርጋችሁ እርቅ ለሰው እርቅ መፍጠር ነው እንጂ ሰው መፍጠር በጣም ከዚህ ቪዲዮ ላይ ትማራላችሁ ብል ብዬ ነው ማምነው፣ ማርያምን ነው የምላችሁ። እኔ ብዙ ነገርን ተምሬበታለሁ። አሁንም ወደፊትም እንደዚህ አይነት ችግር ጎረቤትም ቢሆን እኔ ለእናንተ ነው ምክር የምሰጠው። እኛ ልጆች አይደለም እታችሁ ያላችሁ እዚህ ጋር ያላችሁ ትምህርት ጎረቤትም ላይ እግዚአብሔርን መስገን እንደዛ አይነት ጭንቅላት ለእኛ ላይ አልተፈጠረም። በተለይ ሀይሜን እዚህ ቦታ ላይ እዚህ ገስት ላይ ዜድ እንደዛም ዛሪያ አንሻ ሌላ በጣም ነው የምወዳቸው። ከሚሚ የሚቀጥሎ ማለት ነው የሰው አንድነት የምትፈልጉ ለሰው ማስረዳት ሰው እንዲደረጋጋ ለማድረግ እናንተ የምታደርጉት ጥረቶች በጣም እንኮራባቸዋለሁ።